በስም ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በዓለም ላይ የምትኖሩ ኦርቶዶክሳውያን በሙሉ ሰላም እግዚአብሔር ይብዛላችሁ። የገብረ ሚዲያ ነው። ዛሬ መጋቢት አንድ ቀን ነውና የመቤታችን የቅድስት ድንግል ማርያም የረደቷን መታሰቢያ አጭር መርሃ ግብር ለማስተላለፍ እንደ እግዚአብሔር ቸርነት ጀምራለው። ለእኔ መናገር ለእናንተ ለልጆቹ ማዳመጠን እግዚአብሔር አምላክ ያድለን። ቅዱስ ያሬድ ሊቁ እንዲህ ይላል። ኦ ማርያም መንክር ልደትኪ ወፁ ግብርኪ። ማርያም ሆይ ልደትሽ ግሩም ነው። ልደትሽ እጹብ ነው። አንቺ ተወልደሽ አምላክን ወለድሽው። አምላክ ተወልዶ ክርስቶስ ተባለ። ክርስቶስ ተውሎ እኛን ክርስቲያን እንድንባል አደረገን። ያንቺ መወለድ የክርስትና መወለድ ነው። ያንቺ ልደት የክርስትና ልደት ነው። ኦ ማርያም ማርያም ሆይ መንክር ልደትኪ ልደትሽ እጹብ ነው፣ ግሩም ነው። በስደት ቦታ አስቀድሞ ጥበበኛው ሰሎሞን እንደተናገረው ፀይም ሊባኖስ ስነ ሕይወት መልካሟ ሙሽራ ከሊባኖስ ነይ አልብኪ ነው ወይም እንትኒ ላይሌኪ በአንቺ ላይ በደም ግባትሽ ላይ በመልክሽ ላይ በድንግልናሽ ላይ በእናትነትሽ ላይ እንከን የለብሽም፣ ጉድለት የለብሽም። ኦ ማርያም መንክር ልደትኪ ልደትሽ ግሩም ነው፣ እጹብ ነው። ወእጹብ ግብርኪ ስራሽም ደግሞ ግሩም ነው፣ እጹብ ነው። አዎ እመቤቴ፣ ወይ ስራሽ ምንድን ነው? የእመቤታችን ስራ ብለን ስንመለከተው ስራዋ የመጀመሪያው ለውሻ ውሃ ማጠጣት ያውም በወርቅ ጫማዋ፣ በወርቅ ጫማዋ የተጠማ ውሻ ጠጥታለች። ውሻን ማጠጣት ስራ ነው ማለት ነው። አዎ ለውሻ ውሃ ቀርቶ ማጠጣት ትልቅ ስራ ነው። እና በአሳ ንክ ዘአስተኪቅ ለጽሙ ከልብ በጫማሽ ለውሻ ያጠጣሽ፣ የስራሽ መጀመሪያ ያደረግሽው እነሆ በጫማሽ ውሃ ማጠጣትን ኦ ማርያም ልደትሽ ግሩም ነው። ስራሽም እጹብ ነው፣ ድንቅ ነው። እናታቸው የሞተችባቸው ልጆችን በሞግዚትነት አሳድገሻልና ስራሽም ግሩም ነው። እናታቸው የሞቱባቸውን ልጆች እንጎች አንጉቶ ማብላት፣ ውሃ ቀድቶ ማጠጣት፣ ልብሳቸውን አጥቦ ንጹህ ልብስ ማልበስ። ወእጹብ ግብርኪ ስራሽም እጹብ ነው፣ ግሩም ነው። ማርያም ሆይ ልደትሽ ግሩም ነው። ማርያም ሆይ ስራሽ ግሩም ነው። ለተጠማ ውሻኔ ያጠጣሽው ማርያም ሆይ ስራሽ ግሩም ነው። እናታቸው የሞቱባቸው ልጆችን በሞግዚትነት አሳድገሻልና ግሩም ነው። ይልቁንም የተዋረዱትን ማክበር፣ የወደቁትን ማንሳት፣ የተረሱትን ደግሞ እንዲኖሩ ማማለድና መርዳት ስራሽ ይሄ ነውና እጹም ነው ግሩም ነው። እመቤት ሆ የአንቺ ስራ ወንዘ ትፈትል ወርቀ ወሜላተ አስተርአያ ገብርኤል ግብተ በቤተ መቅደስ ተገይቶ ሐርና ወርቅ መፍተል ነው። እጹብ ነው ስራሽ ግሩም ነው። ይልቁንም ደግሞ መጽሐፍ ማንበብ ነው። ይልቁንም ደግሞ መጸለይ ነው። ይልቁንም ደግሞ መስገድ ነው። ወጹ ግብርኪ ስራሽ ግሩም ነው። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ በቤተ መቅደስ መጽሐፍ ቅዱስ ስታነብ ድንግል በድንግልና ፀንሳ በድንግልና ትወልዳለች የሚል መጽሐፍ አነበበችን አነበበችው አየችው፣ አወጣችው፣ አወረደችው ምን አለች? ድንግሏ በድንግልና ፀንሳ በድንግልና ወልዳ ድንግሏ ድንግሉና የወለደችውና ከድንግሏ የሚወለደው ዘመን ላይ ደርሼ የእሷ ሞግዚቱኝ እንዳገለግላት የሕፃኑ ደግሞ አዛይ ሆኜ እንዳዝለው ከዚህ ዘመን አድርሰይ ብለሽ በንባብ ስታነቢ መጽሐፍ ቅዱስ ስታነቢ ይህንን ክብር አግኝተሻል። ያችም ድንግል አንችነሻል። ያም ከድንግሏ የተወለደው መድኃኔ ዓለም ሆኗልና ወእጹብ ግብርኪ የአንቺ ስራ መጽሐፍ ቅዱስ ማንበብ ነውና፣ ትውልዱ ከመጌታችን ተምሮ መጽሐፍ ቅዱስ አንበን ንባቡን ገንዘብ እንድናደርግና ባነበብነው እንድንኖር የኖር ንውር ደግሞ እግዚአብሔር አምላክ እኛ የትውልድ ባለቤት እንዲያደርገን እግዚአብሔር አምላካችን መልካም ፈቃዱ ይሆነልን። ቅዱስ ያሬድ በሌላ መልኩ እንዘዚህ ይላል ዘእንበለ ይትፈጠር ሰማይ ወምድር ወዘን በለት ሳረር ምድረ ገነት ሃለወት ስቤት ቅድስት ወብርክት ይእቲ ማርያም እንተ ተሰምየት ሰንበተ ክርስቲያን ጸወን ቅድስት ሞም ለሰማይ ቶወቶም ለመላእክት ይላል። ሰንበተ ክርስቲያን የተባለች የተባለች ቅድስት ማርያም ናት። ዘንበለት ፈጠር ሰማይ ወምድር ሰማይና ምድር ሳይፈጠሩ አዎ ገነትም ምድርም ሳይመሰረቱ፣ አንድም ምድር ምድረገነት ሳትመሰረት። አው ቡርክት ቅድስት፣ አው ቡርክት የተባለች ቅድስት የተባለች ወይም ደግሞ እየተመሰገነች የነበረች ቅድስት ድንግል ማርያም ነች ይላል። ይልና መጨረሻ ጽዮን ቅድስት ይልና ጽዮን የተባለች ቅድስት የተባለች የሰማይታት እናት የመላይክት እህት የነቢያት የትንቢት ልጃቸው የሐዋርያት ሞገሳቸው የጻድቃን መቁጠሪያቸው የተባለች ድንግል ማርያም ናት ይላል። አዎ ኦ ማርያም መንክር ልደትኪ እመቤት ወ የአንቺ ልደትሽ እጹም ነው ግሩም ነው ይላል። ይቀጥልና አምደ እሳት ጾርኪ እሳትን ተሸከምሺ ሙሴ በዘጻት ምዕራፍ 3 ቁጥር 6 ላይ ጸጳጦስን ተባማን አማናዊቷ አዎ እመቤታችንን በቅጠል አይቷታል። አማናዊውን መለኮትን በእሳት አይቶታል። እና ጸጳጦስ የተባለች ድንግል ማርያም መለኮት የተባለ መድኃኒ አለም ይህንን ምን ይላል አምደ እሳት ጾርኪ እሳቱን ተሸክመሻል። እፎ ጾርኪ ዮ ለዘይት ካል ተጸውሮ መሸከም የማይቻለውን ተሸከምሽው። ሰማይ ወምድር ዘይያ ገምሮ እፎ እንጋ ማሕፀነ ድንግል ጾሮ ሰማይና ምድር የማይችሉትን መድኃኒ አለምን እመቤታችን እንዴት ቸለቹ ቻለቹ ዘጠኝ ወር ከአምስት ቀን ማሕፀኗን ከተማ አድርጎታልና ይለናል። ከዚህ ቀጥሎ ምንድን ነው የሚለው? እመቤታችንን ማርያም መሰት ሀት ውስጥ ተከርሱ ለአዳም አዎ ከመባህሪ ጻዳ እመቤታችን በአዳም ባህሪ እንደ ዕንቁ ታበራ ነበረ ይላል እንደ እንቁታ በራ ነበር። በዓል የወሪ ዘፍጥረት ምዕራፍ ሶስት ቁጥር አስር ላይ ቁጥር አስር ላይ ምንድነ ያለው ትወለድ ሞለት ከወድህ ጉስተመርብ ከወት ቤዘወከ በመስቀሌ ወሞት ከሰማይ ሰማያት ወልጄ ከድንግል ተወልጄ አድን አለው። ያለውን ምን አለ በአዳም ባህሪ አምስት ሺ አምስት መቶ ዘመን ስትበራት ትኖር ነበር አለ። አዎ በነቢያት ስብከት፣ በነቢያት ትንቢት፣ በነቢያት ሱባኤ ስትበራ ትኖር ነበረ ይልና እንደውም ይልና መቅድመታምሩ የእመቤታችን መቅድመታምር ደቅሲዮስ እንደጻፈው በአምላክሊና ቅድመ ዓለም ትታሰብ ነበረ። የአምላክናት ተብላ የአምላክናት ሆና ተብላ ታስባ ቅድመ ዓለም ዓለም ከመፈጠሩ አስቀድሞ በአምላክሊና የአምላክናት ተብላ ታስባ ነበር አለ። ክብርና ምስጋና ለእናታችን ለቅድስት ድንግል ማርያም ይሆንልን። ይህን ይናገራል። ይሄ በሰማያት ደግሞ ሲፈጠሩ በዕለተ እሑድ ታቦት ዘዶር እንተ የት ይግዝትነ ማርያም በስላሴ ብርሃን በስላሴ ነጸብራቅ የከበረች ታቦት ዘዶር የተባለች እምቤታችን ቅድስት ድንግል ማርያም ኦ ማርያም ማርያም ሆይ የአንቺ ግንቦት አንድ ቀን በስደት መወለድ ይደንቃል፣ ይገርማል፣ ግሩም ነው፣ እጹም ነው፣ ድንቅ ነው ነው የሚለው ይ መዝሙረ ዳዊት መዝሙር አንድ መቶ ሠላሳ አንድ ቁጥር አስራ ሦስት ላይ ስመ ኃረያ እግዚአብሔር ለጽዮን አብደራ ከመ ተኮኖ ዛቲ ይእቲ ምዕራፍየ ለዓለም እስማሐርያ ጽዮንን ወይም ድንግል ማርያምን እግዚአብሔር መርጧታልና የዘላለም ማደሪያ፣ የዘላለም ማረፊያ ይችናት ብሎ ይላል። በአምላክ ዳዊት አባቷ ዳዊት ይቀጥልና ቅዱስ ያሬድ ደግሞ ኦ ማርያም መንክር ልደት ልደትኪ፣ አምላክ የመረጠሽ የአምላክ ማደሪያ የሆንሽ እመቤታችን ወይ ልደትሽ እጹም ነው ግሩም ነው። ፅንሰትሽ እጹም ነው ግሩም ነው። ስራሽ እጹም ነው ግሩም ነው። ትልቁ ስራሽ አዛኝነትና፣ አማላጅነት ተራዳይነት ስለሆነ ይለናል። መሐሌ መሐሊ ምዕራፍ አራት ቁጥር አምስት ላይ ፀሐይም ሊባኖስ ስነ ሕይወት መልካማ ሙሽራ ከሊባኖስ ነ ያለውን እመቤታችን ተጸንሳ ዘጠኝ ወር ሲሆናት በሐና ማሕፀን ትልቅ ስራ ትሰራ ነበርና እንዛለ ወሰን ይሳቅ ያኪርጤነ ለለገሰ ስዋባቲ ትፌ ጉስዶያነ በሐና ማሕፀን ሳለች የእመቤታችን ጽንስ በሐና ማሕፀን ሁኖ ትልቅ ስራ ይሰራ ነበር። የሐና ሰውነት ውሪያበራ ለምጻም ያነጻ ሙት ያነሳ ነበርና፣ እነ ዳዊት እነ ሶሎሞን አርባ አርባ ዘመን ገዙን። ከዚች የምትወለደው አንድም ከዚች የሚወለደው ደግሞ ስንት ዘመን ሊገዛ ነው? እናቃጥላት እንግደላ ሲሉ፣ ቅዱስ ገብርኤል ለኢያቄም መጣና ሐና ሊገሏት ነውና ሊወግሯት ነውና ይዘክዳለው ተሰደዱ፣ ወደ ሊባኖስ። በሊባኖስ በዋርካ ስር፣ በዛፍ ስር እመቤታችን በስደት ተወለደች። ብትሰደጅም እናትሻና ብትሰደድም አባትሻና አባትሽ ኢያቄም ቢሰ ብትሰደድም እናትሻና ብትሰደድም አንቺም በማይጸናና ብትሰደጅም በሊባኖስ ተራራ የተወለድሽበት ያ ቦታ የተወለድሽው ልደትሽ እጹብ ነው፣ ግሩም ነው። ኦ ማርያም መንክር ልደትሽ ልደትሽ ግሩም ነው። አንቺ ስትወለጅ ክርስትና ተወልዷል። አንቺ ስትወለጅ ዓለም ተወልዷል። ዓለም እንደገና ድኗል። ነው የመጨረሻ ጥቅስ ምነ ጽዮን ይብል ሰብእ ወብእሲ ተወልደ በውስቴታ መዝሙር ሰማንያ ሰባት ላይ ሰው እናታችን ጽዮን ይላል። በውስጧም ሰው ተወለደ ይላል። ሰው ተወልዶ እኛን ሰው ያደረገ መድኃኒ ዓለም የመድኃኒ ዓለም። ስለዚህ በአንድ በአንድ ሁልጊዜ 365 ቀናትን በዓመት ለማፈራረቅ እነሆ በሳምንት 7 ቀን በወር 30 ቀን፣ ይህን ወስደን 365 ቀናት እዚያ ዓመታት ከዚያ አዝመናት ይፈጠራሉ። በእውነት ኢትዮጵያውያን ልንኮራበት የሚገባን ነገር እናት ቅድስት ድንግል ማርያም፣ አባት መድኀኒዓለምን እግዚአብሔር አምላክ ራሱ በራሱ ሰጦናል። ራሱም በራሱ ዘያሲ ተወካፊ የሚሰጥ የሚቀበል አምላክ እኛነታችን ሰጦ እኛነታችን የሚቀበል ይቀበል ሀብት ሰጦ አስራት በኩራት የሚቀበል እውቀት ሰጦ ከእውቀታችን ምስጋና የሚቀበል አምላክ እድሜ ሰጦ ከእድሜያችን አገልግሎት የሚቀበል አምላክ ቅዱሱ እግዚአብሔር ቅድስት ድንግል ማርያምን ስለሰጠን ክፍርና፣ ምስጋና፣ አምልኮትና ውዳሴ የለስሙን። ስለዚህ በአንድ በአንድ ሁልጊዜ ልደት አብለን ልደቷን መወለዷን በሦስት ብዓት አብለን ቤተ መግባቷን በ16 ኪዳን ምረት የምረት ቃል ኪዳን ብለን በአንድ ደግሞ ማርያም አራቄተ እግዚአብሔሩ ሕዝብ ሕዝብና እግዚአብሔርን ያስታረቀች የሁሉም ሕዝብን የሁሉም ሕዝብ እናት የሆነች የዓለሙ እናት የሆነች ይልቁንም ደግሞ ወኮነት ፈዳ ይተዳሃል ሔዋን ዕዳ የምትከፍል አንድም ዕዳን የከፈለች እናት የሆነች፣ መልልመት ተፈጣሪ መልዕልተ ፍጡራን ከፈጣሪ በታች ከፍጡራን በላይ የሆነች፣ ይልቁንም ደግሞ ጸጋ ለእናት አባቷ የሆነች፣ ለእኛ ደግሞ ሀብታችን ሰአሊ፣ ለነ ቅድስት ድንግል ወላዲተ አምላክ ብለናት የእኛ ጸጋ የሆነች እመቤታችን ቅድስት ድንግል ማርያም ልደቷን ዛሬ መጋቢት አንድ ቀን ብለን ተቀብለናልና መጋቢት አንድ ብለን መጋቢት 30 እስክንል ድረስ እግዚአብሔር አምላክ የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን፣ ይልቁንም ደግሞ ሀገራችን ሰላም እንዲያደርግልን፣ ይልቁንም ደግሞ የተሰደዱትን እንዲመልስልን፣ ይልቁንም ደግሞ ረሃቡን ጽሙን፣ አዎ ሀገራችን ላይ እንዲያስወግድ፣ ቅል አንጠልጥሎ ልጅ አዝሎ ከመሰደድ እንዲሰውረን፣ በቤተ ክርስቲያናችን ላይ በሀገራችን ላይ የመጣውን መከራ እንዲያስወግድልን፣ ይህን ያልተረጋጋ ፖለቲካ ወደ መረጋጋት እንዲመልስልን፣ ይልቁንም ደግሞ እንደ ቤተ እንደ ቤተ ክህነትንም አባቶቻችን በእውነት ወደ ሰላምና ወደ ፍቅር፣ ወደ ይቅርታ ሁሉም እንዲመለከቱ እንዲያደርግልን የአምላካችን መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸርካ አድርጉ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።